ሰላም ጤና ይስጥልኝ። እንደምናላችሁ ውዴ ቻናሌ ተከታታዮች፣ እግዚአብሔር ይመስገን እኔ ሰላም ነኝ። ዛሬ ደግሞ ይህንን የመሰለ የዝኩኒ ቀይወጥ አሰራርን ይዤላችሁ ቀርብ ያለው እስከ መጨረሻው ከኔ ጋር ሁኑ። ከዚያ በፊት ግን ለቻናሌ አዲስ ከሆናችሁና ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ ተቀላቀሉኝ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ላይክ ስታደርጉ ቪዲዮ ለሌሎች ይደርሳልና፣ ላይክ እያደረጋችሁ አብራችሁ ሁኑ። ወደ አሰራሩ እንሄዳለን እዚህ ጋር የሚያስፈልገኝን ዝኩኒ አዘጋጅቻለሁ። ዝኩኒውን አጥቤ ካዘጋጀው በኋላ ጫፍና ጫፉን እንደዚህ እከትፈዋለሁ። ጫፍና ጫፉን ቆርጠን እንጥላለን ማለት ነው። ከዚያ በኋላ አለፍ አለፍ ብያለሁ ዝኩኒውን እልጠዋለሁ። በቀጫጭ ነው፣ እንደዚህ ሙልጭ አድርጌ ሳይሆን አለፍ አለፍ ብሎ እንደዚህ እልጠዋለሁ። ዝኩኒው ፍሬው ካለውና ወፍራም ከሆነ ፍሬውን ማውጣት ይኖርብናል። ከዚያ በኋላ እንደዚህ አለፍ አለፍ ብዬ ከቆረጥኩት በኋላ ለመክተፍ እንዲመቸኝ እንደዚህ ቆርጬ መሀሉ ላይ አነሳ ነስ አድርጌ እከትፈዋለሁ። በጣም ቀላል ነው፣ ግን ደግሞ ቆንጆ አሰራር ነው። ማሳያቸው ሰርታቸው ሞክሩት። እንደ ሁልጊዜው እንደዚህ አነሳ ነስ አድርጌ እከትፈዋለሁ፣ ዝኩኒውን ማለት ነው። በጣም ቀላል ነው። ላይክ አድርጉ። ላይክ ስታደርጉ ዩቲብ ቪዲዮ ለሌሎች እንዲደርስ ያግዘኛልና እናንተ ቪዲዮን ስትመለከቱ ላይክ እያደርጋችሁ ተከታተሉኝ ማለት ነው። ዝኩኒው እንደዚህ ከትፌ ጨርሻለሁ። ከዛ ደግሞ ድንች በትንሹ ድንች ልጭ አጥቤ ያዘጋጀ ውስጥ ድንች አለ። ድንቹንም ልክ እንደ ዝኩኒው እከትፈዋለሁ እኩል አድርጌ ማለት ነው። ከዝኩኒው ጋር እኩል አይነት አከታተፍ እከትፈዋለሁ። በጣም ቀላል ነው። ሰርታችሁ ሞክሮች። ድንችንም እንደዚህ ከትፌ ከጨረስኩ በኋላ አጥበዋለሁ። ሰብስክራይብ ያደርጋችሁ ተቀላቀልኝ። እንደዚህ አዳዲስ ቪዲዮ ስለቅ እንዲደርሳችሁ ታደርጋላችሁና ድንቹ እንደዚያ አጥቢ ካዘጋጀ በኋላ ደቆ የተከተፈ ቀይ ሽንኩርት አለኝ። ድስት እጥድና ቀይ ሽንኩርቱን እንዲበስል አድርጋለሁ። ትንሽ ከፍከፍ አድርጋችሁ መክተፍም ትችላላችሁ። እንደ በጣም ድቅቅ ቢልም ባይልም ችግር የለውም ቀይ ሽንኩርቱ ማለት ነው። ከዛ በደንብ አድርጌ ውሃ ጠብጠብ እያደረገው ሽንኩርቱን ብቻውን እንዲበስል አደርጋለሁ። ከድነውና ነው እና እንዲበስል አድርጋለሁ። እዚህ ጋር ደግሞ መጥበሻ ጥድና ዘይት ጨምሬ ድንቹን መጥበስ ስላለብኝ ነው። ድንቹን ልክ እንደ ችብስ ነው የምንጠብሰው። ዘይቱ በጣም ሲግል ያዘጋጀሁትን የከተፍኩትን ድንች እጨምረዋለሁ። ከዛ በኋላ በደንብ መጥበስ ነው። ልክ እንደ ችብስ እንዲሆንልን አድርገን እንጠብሰዋለን ማለት ነው ድንቹን ድንቹ እስከሚጠበስልኝ ድረስ እዚህ ጋር ሽንኩርቱን ደግሞ ላሳያቸው። ሽንኩርቱ እንደዚህ ውሃው እየጨመርኩ አብስጀዋለሁ። በደንብ ውሃው ምጥጥ ሲል ዘይት እንጨምራለን። የሽንኩርቱ ውሃ ምጥጥ ሲል ማለት ነው። እንደ ሁል ጊዜው እንግዲህ ሀሳብ አስተያየታችሁን ጻፉልኝ። ዘይቱን ጨምሬ በደንብ እንዲቁላላ ያደርጋለሁ። ከዛ ዘይቱ ከተቁላላ በኋላ ዘይቱን ጨምረን ትንሽ ትካቁላላ ነው። በኋላ በርበሬ ነው የምጨምረው የዚህ የበርበሬ አዘገጃጀት ፕሮፋይሌን በመጫን ቪዲዮ መመልከት ትችላላችሁ። ብዙ የበርበሬ የሽሮ የቅመማ ቅመም ቪዲዮ ከዚህ በፊት የሰራሁታልና በዚህ አጋጣሚ ልጠቁማችሁ ብዬ ነው። እዚያ ላይ የገባችሁ ለምትፈልጉት የወጥ ማጣፈጫ የሚሆናችሁን ቅመም፣ በርበሬ፣ ሽሮ ማዘጋጀትና መጠቀም ትችላላችሁ። ወይም ዲስክሪፕሽን ቦክስ ላይ ሊንኩን አስቀምጥላችዋለሁ። በርበሬውን በደንብ አድርጌ ሙቁ ጠብጠብ እያደረግሁ በደንብ ከቁላላሁት በኋላ ጥሩ የቁሌ ሽታ ካመጣልን በኋላ እርጥብ ቅመም ወይም ነጭ ሽንኩርትና ዝንጅብል እጨምራለሁ። በርበሬው ሲቁላላ ከለሩም ቁሌቱም ሽታው ያስታውቃል ማለት ነው መብሰሉ። እንግዲህ እንደ ሁል ጊዜው እኔ የራሴን አሰራር የማውቀውን አካፈልኳችሁ። እናንተ ደግሞ እንዴት እንደምሰሩ ኮሜንት ላይ እንደ ሁል ጊዜው ጻፉልኝ። ትንሽ ውሃ ጠብ ጠብ እያደረግን በርበሬውን ቁሌቱ ላይ በደንብ ካበሰልን በኋላ ነው ወደ ሌላ የምንሄደው ማለት ነው። እንግዲህ እንደምትመለከቱት ትንሽ ሙቅ ውሃ ጠብ እያደረገው በደንብ አድርጌ በርበሬውን አበሰልሁት። በጣም ነው የሚያምረው። እንደዚህ እያበሰልን በመቀጠል ከዛ ዝኩኒውን እንጨምራለን። ዝኩኒውን ከትፌ አጥቢዋለሁ ከዛ ጨምረውና ዝኩኒውን ከጨመርን በኋላ ግን ቶሎ ቶሎ ማማሰል የለብንም ፍርክስክስ እንዳይል ማለት ነው አልፎ አልፎ እሳቱን ቀንሰን አልፎ አልፎ ነው የምናማስለው አሁን በደንብ አድርጌ ዝኩኒውንና ቁሌቱን በደንብ እቀላቅለዋለሁ ከለሩ እራሱ እንዴት እንደሚያምር ተመልከቱት በእንጀራ ሊሆን ይችላል በዳቦ በቂጣ በምትፈልጉት መብላት የምትችሉት ቆንጆ የወጥ አሰራር ነው እያሳየዋቸው ያለሁት ላይክ አድርጉ እስከዚህ ድረስ ቪዲዮውን እየተመለከታችሁት ከሆነ ላይክ አድርጉ። ለሌሎች እንዲደርስ ያደርጋልና ማለት ነው። በደንብ አድርጌ ዙኪኒውና ቁሌቱን ቀላቀልሁት። ከዚያ ትንሽ ውሃ እከልሳለሁ የሚበቃኝን ውሃ ብዙ አና በዛም ራሱ እየበሰለ ሲሄድ የራሱ ውሃ ስላለው ማለት ነው። እንግዲህ ዙኪኒን ደግሞ እንደዚህ ለየት አድርጋችሁ ሰርታችሁ ሞክሩት። ሀሳብ አስተያየታችሁን ጻፉልኝ እንደ ሁል ጊዜው በደንብ አድርጌ እንደዚህ ቀላቅለውና ክድና አድርጌ እንዲበስል አድርጋለሁ። እንደዚህ ከድነዋለሁ። ድንቹን ደግሞ ላሳያችሁ። ይኸው ድንቹ እንደዚህ እየጠበስኩት ነው። ከለሩ አያችሁት? ልክ እንደ ችብስ እስከሚሆን ድረስ እንጠብሰዋለን። ከዛ በኋላ እናወጣውና እንደዚህ አጠለዋ አለው ዘይቱን። ዝኩኒውን ደግሞ ምን እንደሚመስል አሳያችሁ። ድንቹ ያው እንደበሰለ እንትን በሉት። ይሄኛው ሲበስል ነው፣ ሁሉ ነገር ካለቀ በኋላ ነው ድንቹን የምንጨምረው። ዝኩኒውን ቀምሰን ከበሰለ በኋላ ድንቹን እንጨምራለን። አያችሁት፣ በስሎልኛል። እኔ ከዛ በኋላ ድንቹን እጨምርና ደግሞ ከዛ ድንቹን ከጨመርን በኋላ ብዙ እሳት ላይ አናቆየውም ማለት ነው። ቅመማ ቅመሞቹን ጨምረን ከዛ በኋላ ማውጣት ነው። ድንቹ ደግሞ የባሰ ፍርክስክስ እንዳይልብን ማለት ነው። በደንብ አድርጌ ቀላቅለዋለሁ። እንደዚህ ለየት አድርጋችሁ ሰርታችሁ ሞክሩት፣ ትወዱታላችሁ። ይወትንሻን ተከትከዋለሁ ከዛ ቁንዶ በርበሬ የተፈጨ ቁንዶ በርበሬ እጨምራለሁ። ብዙ ቅመማ ቅመም አያስፈልገውም። ትንሽ ቁንዶ በርበሬ ቁንዶ በርበሬውን ጨምሬ ትንሽ ካንተ ከተከተኩት በኋላ ከዛ የሮዝመሪን ቅጠል እርጥቡ ካላችሁ እሱ መጠቀም ትችላላችሁ። እንደዚህ እናቀላቅለው ና ቅመሙ በደንብ ሁሉም ላይ እስከሚዋሃድ ድረስ። ከዛ ጨው ነው የምንጨምረው። ጨው እንደ ፍላጎታችን ነው። ከፈለጋችሁ ትጨምራላችሁ፣ እናንተ ደግሞ ፍላጎታችሁ ካልሆነ አትጨምሩም ማለት ነው። እንደሁል ጊዜው ይህን ምላችሁ እንግዲህ ለምንድነው ጨው የምጨምረው ስለምትሉኝ ነው እና እኔ ትንሽ ጨምር ያለው። ከዛ ጨው ጨምረን እናስተካክላለን የቀረውን ከዛ እኔ እዚህ ጋ እርጥብ የሮዝመሪን ቅጠል ስላለኝ ጨምራለሁ። እርጥብ ወይም ደረቁ የተፈጨ ካላችሁ ብን ማድረግ ትችላላችሁ። ቃሪያ ቃሪያ ደግሞ እንደዚህ ረዘም ረዘም ብሎ የተከተፈ ቃሪያ አለኝ እሱን ጣል ጣል አድርጋለሁ። ከዚህ በኋላ እሳቱን ማጥፋት ነው። እሳቱን ቅንስ እናደርገውና በጣም አያችሁት፣ በጣም ነው የሚያምረው፣ በጣም ነው የሚጣፍጠው። ሰርታችሁ ሞክሩት። ለዛሬ ጅላችሁ የቀረቡት ይህንን የመሰለ የዙኪኒ ወጥ አሰራር ነው። እስከ መጨረሻው ከኔ ጋር ስለነበራችሁ ስለተከታተላችሁ ከልብ አድርጌ አመሰግናለሁ። መልካም ጊዜ ይሁንላችሁ። ቻው